በእውነት በህዝብ ፊት ይቅርታ ጠይቃለሁኝ በህዝብ ፊት አሳዝኘ ከሆነ አሳዝኛለሁ ያለው ብዬ በድዬ ከሆነ በድያ ያለው ብዬ ድጋሚ በእኔም ላይ በልጆቼም ላይ ምንም አይነት ትንኮሳና ምንም አይነት ጥቃት ምንም አይነት ያሰቃቂ ወንጀል ላይፈጸምብኝ እኔም ይቅርታ ጠይቃለሁ ነገር ግን ከልጆች አገናኙኝ አንድ ድል ስጡኝ አንድ ድል ስለነዚህ ህጻናቶች ብላችሁ ሩበት ቦታ ድረስ ገንዘብ ስጭን ቤቱ ተዘግቶ ነው ያለው እያሉ ያጨናንቁኛል። ነገር ግን እኔ ልክ አይደለውም እንኳን አይደለም ለሰው ገንዘብ ሰርቼ ለመስጠት ራሴን ለማስተዳደር አቅቶኛል። ራሴ ቆሜ ለመሄድ በግድ ነው የሚሄደው፣ ሰው ምን ይለኝ እያልኩኝ እጅጉን ይከብዳል። እነዚህንም የሚያማምሩ ህፃናቶች መለየት ስለሌሎች ስለ ሌሎች በማዘን እና በማልቀስ ስለሌሎች ሌሎች ምንም አይነት መጥፎ ነገር እንዳይደርስ ስለሌሎች በማዘን ራሷን መስዋዕት ያደረገች እናት ስለ ነገ ሀገር ተረካቢ ህጻናቶች የኔም ብቻም ሳይሆኑ አለም ላይ ያሉ ህፃናቶችን ለመታደግ ጭምር እናት ማንነቷን ከልጣ ሚዲያ ላይ ስለወጣች እውነትን ስለተናገረች እናት ሀሰተኛ ተባለች። እምዬ ሀሰተኛ ተባለች። ልጆቼ እጅግ አድርጌ እወዳችኋለሁ፣ በጣም እናፍቃችኋለሁ። እጅጉን ትናፍቁኛላችሁ ልጆቼ። ነገር ግን ልጆቼን ሁሌም ሁሌም ቢሆን ውደዱልኝ ሁሌም ቢሆን አጠገባቸው ሆኑልኝ። እኔ ብቻ አይደለሁም እናት ኢትዮጵያውያን፣ እናንተም እናትም አባትም ሆኗቸው ልጆቼ ሰው ይፈልጋሉ። ልጆቼ ፍጹም ጉዳት አለባቸው። ነገር ግን በእግዚአብሔር በኩል አብራችኋቸው ሆኖ ጸልዩላቸው፣ አበረታቷቸው፣ ፍቅር ስጧቸው። የማይጠገቡና ብርቅዬ የሆኑ በጣም የሚያማምሩ ሶስት ወንድ ልጆቼ ፍጹም እንዲከፋቸው አልፈልግም። ሰው እንዲርባቸው አልፈልግም። በተለይ ይህ ሕፃን ልጅ ስለምን እንዴት ሊረሳ ይችላል? እውነት ኢትዮጵያውያን፣ ሳሚዬ ሳሚዬ፣ የኔ ውድ፣ የኔ ልዑል፣ የኔ ጣፋጭ ዮሴፍዬዋ ልጆቼ ፍጹም እንደ ራሳችሁ ይችላለሁ ልጆቼ፣ ሳሚዬዋ ልበሳ አልችልም እኮ በእያንዳንዷ ሰዓት እኮ ካጠገቤ ነግ፣ ሳሚ ሳሚ ሳሚዬዋ የእኔ

የሚያማምሩ ቆንጅዬ የህፃናቶች እስኪ ናቸው። እነዚህ ቆንጅዬ ልጆች ከልጆች የሚያገናኘኝ እናት ምንም ቢሆን እናት ናት። ምትክ የላትም እኮ እናት እናት እኮ እናት ነች። ጭንቅ ነገር ካልገጠማት በስተቀር እናት እምዬ እንዴት ትለያለች። ነገር ግን የእውነት የእውነት ነግራቸዋለሁ ኢትዮጵያውያን፣ የማትችሉት ነገር በህይወታችሁ ላይ ሲፈጠር ሊሆን የማይገባው ነገር ሲሆን እነዚህ ምንም የማያውቁ ህፃናቶች ወደ ምድር አምጭን ሳይሉ ወደ ምድር አምጥቻቸው ሲሰቃዩ እንዴት ዝም ብዬ ላይ ይችላለሁ? ኢትዮጵያውያን፣ እጅጉን ይከበደኝ። እኔ ለማየት ጭን ከበደኝ። በቃ ጨነቀኝ። እንዴት ብዬ ልቻለው? ፈተና ላይ ብፈተነው ይሻላል ብዬ ነው ሁሉንም ስቃይ ይሻላል ብዬ ነው። በእውነት ኢትዮጵያውያን እነዚህ የሚያማምሩ ህጻናቶች ብዙ ብዙ ብዙ ብዙ ነገር ይፈልጋሉ። ብዙ እርዳታ ያስፈልጋቸዋል። የሳይኮሎጂ እርዳታ ያስፈልጋቸዋል። እውነቴን ነው የምነግራችሁ። በትምህርታቸው በኩል ያስፈልጋቸዋል። አባት ያስፈልጋቸዋል። በቤተ ክርስቲያን በኩል ያስፈልጋቸዋል። እኔን ቻላቅ በእህት ወንድም ያስፈልጋቸዋል። እናት አባት ያስፈልጋቸዋል። በጣም ብዙ ነገር እና እነዚህን የሚያማምሩ ህጻናቶች አደራ፣ አደራ ኢትዮጵያውያን፣ እጅግ አድርግ ይወዳቸዋለሁ። አደራ፣ እንድትችሉ፣ እንድትችሉ ሰርፕራይዝ አድርጋችሁ ከልጆች ጋር ተገናኙ። እውነት የእውነት ነው የምነግራችሁ ኢትዮጵያውያን በዚህ ሰዓት፣ በእውነት ነው የምነግራችሁ ከልጆቿ ጋር የወጣነውን የተለየነውን ቤት እስቲል እንደተዘጋ ስቲል፣ እኔ ተንቀሳቀሺ ወጥቺ ሰርቺ እንኳን በቃ ያለሁበትን ቦታ የሆነች ቆሻሻ እቃለች እና እሷን አውጥቼ ሌላ ቦታ ተከራይቼ መቀመጥ እንኳን አልቻልኩም። ኢትዮጵያውያን ከልጆቼ ውጭ ሕይወት እንደሌለኝ ነው የተረዳሁት። ምንም አይነት ሕይወት የለኝም ከልጆች ውጭ። በቃ የሆነ ሰዓት ተስፋ ትቆርጣላችሁ አይደል? በቃ እኔ እንደሳ ነው የሆንኩት በዚህ ሰዓት በእውነት ነው የምነግራችሁ። በመንገድ ብቻይን እያወራ ነው የሚሄደው። በቃ ጥሩ አደለሁም። በቃ ውስጤ ጥሩ አይደለም። ምክንያቱም ልጆች ከኔ ጋር የሉም አለ በውስጥ የተሸከምኩት ነገር ነገር ግን እሱን ነገር ለመርሳት የምችልበት አቅም አላገኘውም። ኢትዮጵያውያን ፕሊስ እነዚህ ህፃናቶች እንደምንም አድርጋችሁ ሰርፕራይዝ አድርጉኝ፣ እንደምንም አድርጋችሁ ካሉበት ቦታ እንድታገናኙኝ እፈልጋለሁ። በእናንተ ተስፋ አደርጋለሁ። አላችሁ ደጋግ ኢትዮጵያውያን፣ ልባችሁ የሚራራ ነገር ግን ምናልባት መንገዱ ጠፍቷችሁ ሊሆን ይችላል። ግን መንገዱ እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ አይፈራም። እግዚአብሔርን የሚያከብር ምንጊዜም ቢሆን ረጅም ርቀት መንገድ ይጓዛል። እንዲሁም ቀና ነው፣ እንዲሁም ታዛዥ ነው። እንዲሁም ደግሞ ለበቀል የተነሳሱ ልቦችን፣ እንዲሁም ለመልካም ማድረግ የተቻለ ይሆናል ብዬ አስባለሁ። ሁሌም በቀልን ከማሰብ ይልቅ መልካም መሆን ግን የተሻለ ሳይሆን አይቀርም። በእውነት በእውነቴ ነው። በቀል የትም አያደርስም። ተበቃይ ጌታ እግዚአብሔር ብቻ ነው። በቀሌ እሱ ብቻ ነው። ብዙ ብዙ ብዙ ብዙ ተሰርቶብናል። እኛ ስቲል ግን አለን። እግዚአብሔር ይመስገን፣ ክብር ለሱ ይሁን። እናለን መድኃኒት ለኢየሱስ ክርስቶስ። ጌታ ኢየሱስ እሱ ባህሪው ቅዱስ ነው። እሱም የተባረከ ነው። እሱም ርህሩህ ነው። እሱም አዛኝ ነው። እሱም ደግሞ ታጋሽ ነው። ስለዚህ እባካችን ኢትዮጵያውያን፣ ምንም ነገር ቢሆን ምንም ቢሆን ከልጆቼ የምገናኝበትን ነገር ፍጠሩልኝ። በቃ በእግዚአብሔር የምታምኑ እውነተኛ የሆናችሁ የክርስቶስ አገልጋዮች በዚህ ሰዓት ታስፈልጉኛላችሁ። በቃ ልጆቼን አጥቼ መኖር አልችልም። እውነቱ ነው። በቃ ሁሉም ነገር ይቅር፣ ነገር ግን ልጆቼን ተለይቼ መኖር አልችልም። ማጣቸው ስለመሰለኝ ስለሳሳው ከተፈጠረብኝ ነገር አንጻር እቃ አንዴ ከእጅ አመለጡ። ከእጅ ካመለጡ በኋላ እነሱን ለማግኘት አልቻልኩም። እኔ ልጆችን ማግኘት አልቻልኩም። ልጆቼ እኔ ጋር የሉም። ነገር ግን እሱን መቋቋም አቃተኝ። ኢትዮጵያውያን እንዴት ሊቋቋመው ይከብዳል። ልጆች ለእኔ በጣም ብዙ ነገሮች ናቸው። ልጆች ለእኔ ብዙ መስዋዕትን ከፍዬባቸዋለሁ። ልጆች ለእኔ ስጦታዎች ናቸው። ልጆች ለእኔ ትንሳኤዎች ናቸው። እውነቴን ነው። ልዑል ብዙ ፈተና አይቼበታለሁ። ዮሴፍ ብዙ ስቃይ አይቼበታለሁ። ሳሚዬ ብዙ ደስ የሚሉ በጣም በጣም በጣም ደስ የሚሉ ሰዓታቶቹን አሳልፌበታለሁ። ስለዚህ እባካችሁን ኢትዮጵያውያን አትጨክኑብኝ። ምንም ኃጢአተኛ ብሆን እንኳን በዚህ ሰዓት በእውነት እጅጉን እጅጉን አዝኛለሁ። ውስጤ የተሰብሯል እና ልጆቼን ሰርፕራይዝ እንደምታደርጉኝ አልጠራጠርም። በጣም በጣም በጣም ናፍቀውኛል። ልጆቼ እጅጉን ናፍቀውኛል። እነሱን መርሳት አልችልም። በእያንዳንዷ ሰዓት ከነሱ ጋር ነኝ። እንዴት ሊሆኑ ኢትዮጵያውያን ስለዚህ እውነት ኢትዮጵያውያን አብራችሁ ሁኑ፣ ላለው አትለዩኝ። እባካችሁን ክፉን ነገር እያነሳችሁን በክፋት በተንኮል አታስቡኝ። እባካችሁን እባካችሁን፣ ይች ዓለም ከንቱናት፣ ድንገት ጥለናት እንሄዳለን። እባካችሁ ለሚያልፍ ቀን የማያልፈውን እግዚአብሔርን አንርሳ። ምንም ቢሆን አምላካችን አንርሳ። ምንም ቢሆን እሱን አንርሳው። መልካምነት ለራስ ነው። ደግነት ኪሳራ የለውም። እባካችሁን ድረሱልኝ። ሰላም ኢትዮጵያውያን እንደምን አዋላችሁ ሰላም ናችሁ ሰላም የተከበራችሁና የተወደዳችሁ ድ ኢትዮጵያውያን እውነት ኢትዮጵያውያን አትጥሉኝ አትጨክኑብኝ ግን አንድ ድል ስጡኝ ከልጆቼ ጋር አገናኙኝ አንድ ድል ስጡኝ ሰው ያጠፋል ይበድላል ፍፁም ያሳዝናል ነገር ግን የበደላችሁኝን ሁሉ ያስቀየማችሁኝን ሁሉ በፈጣሪ ፊት ንስሐ ገብቼ ይቅር ልጠይቃችሁ ይኸው ሰርካለም አስራት ነኝ። ውበት ረጋፊ ነው፣ ቁንጅና ረጋፊ ነው፣ ቁንጅና ከንቱ ነው። ነገር ግን የማያልፈውን እግዚአብሔርንና እነዚህን የሚያማምሩ ህፃናቶችን እነዚህ የሚያማምሩ ትንንሽ ቆንጅዬ ህፃናቶች እንደዚህ አድርጌ ያሳደግኳቸው እናት ነኝ ና የበደለኝንም ያስቀየመኝንም እኔም ያስቀየምኩትንም በእውነት በህዝብ ፊት ይቅርታ ጠይቃለሁኝ በህዝብ ፊት አሳዝኘ ከሆነ አሳዝኛለሁ ብዬ በድዬ ከሆነ በድያለሁ ብዬ፣ ድጋሚ በእኔም ላይ በልጆቼም ላይ ምንም አይነት ትንኮሳና ምንም አይነት ጥቃት፣ ምንም አይነት ያሰቃቂ ወንጀል ላይፈጸምብኝ እኔም ይቅርታ ጠይቃለሁ። ነገር ግን ከልጆች አገናኙኝ። አንድ እድል ስጡኝ። አንድ እድል ስለ እነዚህ ህጻናቶች ብላችሁ አንድ እድል። እነዚህ የሚያማምሩ ልጆቼን መለየት ከብዶኝ መኖር መኖር መሄድ አቃተኝ፣ መራመድ አቃተኝ፣ መተኛት አቃተኝ። እንዲሁ በደመነፍስ ነፍስ ነው ያለሁት። ሰዎች የምኖር መስያቸው፣ እውነቴን ነው የምነግራቸው። ኢቨን የምኖርበት ቦታ እስካሁን ድረስ ገንዘብ ስጭን፣ ቤቱ ተዘግተው ነው ያለው እያሉ ያጨናንቁኛል። ነገር ግን እኔ ልክ አይደለውም እንኳን፣ አይደለም ለሰው ገንዘብ ሰርቼ ለመስጠት፣ ራሴን ለማስተዳደር አቅቶኛል። መለየት እጅግ ይከብዳል። ከበደኝ፣ ከበደኝ። ራበኝ ልጆቼ፣ ተራብኩኝ ልጆቼ፣ ልጆቼ፣ ልጆቼ እባካችሁ ኑልኝ።

አንድ ላይ ጥሩኝ፣ አንድ ላይ ጥሩኝ ሶስታችሁ። እናንተን እኮ ከስቃይ የማደር መስሎኝ ነው። እናንተን ከስቃይ እያዳንጉ መስሎኝ ነው። እኔ ፍቅራችሁን እየቻልኩት እኔ እየቻልኩት እኮ እናንተን ከስቃይ እያዳንጉ መስሎኝ ነው። ምናልባት እኮ እኔ ክፉ መስሎኝ ነው። ምናልባት ለእናቷ ለልጆቿ ክፉ ሆነች። ምናልባት ክፍ ሆነች ይመስለኝ እኮ ነው። ምናልባት እኮ ትንሽ ቀን ንስሓ ልግባ ብዬ ነው። ትንሽ ቀን እስኪ አምላክ እንድጠይቀው ብ ብዬ እኮ ነው። ልጆች፣ ልጆች የኔ አበባዎች፣ ልጆች የነገ ፍሬዎች፣ የነገ ሀገር ተረካቢዎች፣ የነገ ጣፋጭ የኔ ፈንድሻዎች፣ ልጆች ፈንድሻዎች፣ ልጆቼ መልአክ፣ መልአክ የመሰላችሁ የኔ እንቁጣጣሽ ልጆቼ ልጆቼ ልጆቼ ልጆቼ ናፍቃችሁኝ ልጆቼ ናፍቃችሁኝ ናፍቃችሁኝ ናፍቃችሁኝ። ልጆቼ ተሰበሰብኩኝ፣ እባካችሁ ራሩልኝ፣ እባካችሁ ራሩልኝ፣ እባካችሁ እባካችሁ አለምናችሁ። ሴቶችና ህጻናት የሚመለከታችሁ ልጆቼን የደበቃችሁብኝ፣ ልጆቼ እባካችሁ ራሩልኝ፣ ራሩልኝ፣ ና ልጆቼን አሳዩኝ፣ እባካችሁን ራሩልኝ። ሸራሩልኝ እና ላይ አይችልም። ዘጠኝ ወር እዚህ ውስጥ ተሸክሚያቸዋለሁ ምንም ቢሆን አበቃችሁ፣ አበቃችሁ፣ አበቃችሁ። ማንም ሰው አይችልም። እኔ ድንዳና ልብ ኑሮኝ ነው። ማንም ሰው አይችልም ከልጁ ተለይቶ አንድ ቀን ሁለት ቀን ማደር አይችልም። አበቃችሁ። እኔ ድንዳና ልብ ኑሮኝ ነው። አበቃችሁ። መገናኘን ከልጆች ናፈቁኝ፣ ልጆች ናፈቁኝ። በተለይ በምተኛ ሰዓት፣ በተለይ በምሽት ሰዓት ልጆች ይመጡብኛል። እንዴል ብዬ ልጅ